ሰላም የሮሃማ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እኔ መስገን ፈጣሪ ሰላም ነኝ። እህት ሙስሊሞች ሰላም ብያቸዋለሁ። በያላችሁበት ሰላማችሁ ይብዛ። እንዲሁም ለቤቴ አዲስ ይሆናችሁ እንኳን በሰላም ወደ ቤቴ መጣችሁ እያልኩም ቤቴን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኖ። እንዴት ነበር የነ አዳይ ድራማ? እስቲ የአዳይ አፍቃሪዎች እኔ በጣም ነው ደስ ነው ያለኝና ምክንያቱ አደይ ብዙ ጊዜ ካደይ የምንማረው ክፉን በመልካምነት እንጂ ክፉ በክፉ ማሸነፍ እንደሌለብን ነው። ብዙ ጊዜ የምንማረው ማረው ካደይ እና ናኦል ታውቃላችሁ፣ ያ ናኦል መሰለኝ ስሙ። እሱ እንግዲህ ሌዲያንም ለሌላ ሰው ለሌላ ነገር ለመሸጥ አስቦ ነበረ ደግሞ። አዳይንም ጭምር ነበር የወሰዳት እና ደግሞ የአዳኝ መልካምነት የአደኝ ያው በቃ ማለት አሁን ምንድን ነው እዚህ ጋር እየተማር ነው። ምንድን ነው መልካም ማለት ክፉን በመልካም በምናሸንፍበት ሰዓት፣ ክፉን በመልካም እንትን በምንልበት ሰዓት እኛ በሄድንበት ቦታ ሁሉ ለእኛ የምቅድመን መልካም ነገር ነው። ሰው ራሱ ለኛ ክፉ ከክፉ ካሰበ ማለት ነው። እኛ እኛ ደግሞ ከዛ ከክፉ ነገር ደግሞ እግዚአብሔር ያስመለጠናል። ያው ብዙ ነገር ነው የምንማረው ደስ ይላል። እኔ ስላደይ በጣም ቢነገርነት እየማያልቅ ነው እና በጣም ነበር የምወዳት ያው እንግዲህ ናኦል ብቻው ነበረ። እንግዲህ አደይ እንትና ማጽናናት አለብን ብላ እሷ ታሳቢ ያመጠችው አደይ ሌሊ ሁሉም በቃ አጠቃላይ ሄዱ። ከዛ ሄዱና እሱ አጽናንቶ ምናምን መጡ። ግን ሊዲያ ከናኦል ፍቅር እንዳይዛት ፈራ። እንትና ደግሞ ማን ነበር በጣም ደንግጠዋል። ምክንያቱም ሊዲያ በግጽበት ነው የተቀየረችበት ማለት ነውና ያው ባለሁም ብላለች። ቤት ከኔ ስመጣ ውጪ ምናምን ነው የምትለኝ፣ እኔን አታንከባክበኝ ምናምን እያለችው ነበረና ለኤላ ማለት ነው። ኤላ ትክክል ነው እኔ እዚህ ጋር ምን ጥፋት አለኝ ብሏል ኤላ። ጥፋቱ ለም ምትጓን ሆነ ምንም ልታወቅ አልቻልኩም አልቻልኩ። ምክንያቱም እሱ የሊሊ ነው፣ ስለዚህ ያው ፈርቶ ነው። በቃ የእሱ የሊሊ ነገር ያው እንዳይፈርስበት ፈርቶ ነው። እና እንደዛ ምናምን ብለው ነበርና ሊዲያ በጣም ነት ከምር ተቀየረችበት። እና እና ናኦል ጋራሁን የእንትና ተንኮል ደግሞ በጣም ይገርማል። ከፍቅርም የባስነች በይዛት ተብየዋ ከናኦል ጋር ባለፉ ምን እንዳለች ለምለምን ወደ አንተ አርጋትና እንትና ኤላን ማለት ነው ለማጥመድ ታላችሁ። እች ልጅ ማለት ነው ከሌላ ብራን ነው የፈለገችው የእውነት ቤቷ ቤታቸው ባራጣ ምናምን ተይዞ አይደለም። ታላችሁ እና ያው እንትናን ለማጥመድ ነው ሷ ይሄላል እንጂ የእውነት ሰው ወዳ ወይ ማለት የእውነት ባራጣ ቤታቸው ተይዞ ሳይሆን ብር ፈልጋ ነው ባልኮቲም ያቀረበችው ለዛም እንጂ የእውነት ወዳ አይደለም። አፍቅራ አይደለም፣ ለምታያላችሁ እስቲ እናለን፣ የሚፈጠረው እናለን። የቤዛ የመጨረሻውን ያው እንግዲህ ለምለም ታውቃለች፣ በጣም ብልጥና ጎበዝ ናት። እና ባርኪን እንዳይቀዋለን ስትል ነበር። እና ምን አለች እንትና ቤዛ እና በጣም ደንግጣለች፣ ሴራዋ እንዳይልባት ማለት ምክንያቱ ተንኮለኛ ናትና፣ ቤዛ በጣም ተንኮለኛ ናት። ስለዚህ ደግሞ ለምለም በጣም የሚያወቅችባት፣ እንደውም ለምለም ታውቃላችሁ ብልጥ ናት። እና እውነቱን ውሸቱን እስኪ ለማጣራት ነው ባርኮቴን ነው የምንጠይቀው ስል ምን አለች ባርኮት፣ አያውቅም ባርኮት አያውቅም። እንትና ኤላን የጠየቀች እንደሆነ ማለት ነው ቤዛ፣ ኤላን ብር እንደሚያስፈልግ የሚያስፈልገኝ ለቤታችን ብላ ያው ባለፈው ጠይቃ ነበረና እሱን ደግሞ ባርኮት አያውቅም። ለዛ ነው እሷ እየደነገጠችው ና አስቡ፣ እንግዲህ ከባድ ነበረ። ፍቅር ይሄን ፍቅር ፍቅር በጣም የምትገርመኝ አደይ የለችም ሜላጋ ማድረግ ከጀመረች እንቆይታለች በዛ ደግሞ ሁሉንም ስራ እኔ ነኝ የሚሰራው ምናምን ብላ አውቃይ አውቃይ ውሸት ማለት እንደ ተበደለች አርጋ ነበረና ለባረኮቴ ለወንድሟ እየነገረችው እሱ ደግሞ ያው እንግዲህ ታውቃላችሁ እንደምንም አርጋ አሳመነችው አመነ የእውነት መስሎት አምኖ ነበር ያለው። ያው እንትና ደግሞ ይህ ማን ነበር ኪንጎና፣ ዴቭ እንዴት ነው ቆይ? ወይኔ ጉድ አለኝ። እንት ሰው ግን የምታፋጃቸው እንደገና። እናት እናቴ ነው የአደይ ባት። በመጨረሻ ላይ እንግዲህ ይፈልጓት መጀመሪያ እየተሳሳተ ቤት ነው የሚያገኘው ተብሎ ነበር። አሁን ደግሞ በመጨረሻ ላይ ያለቀው ፓርት የአዳይ አባት ቤቱን አግኝቶ አዳይ እንትና እቺ ደሞ ሊዲያ በጣም ችኩል ናትና እሷን ነገረች መሰለኝና አዳይ ምናምን የታለች እያለች እያፈለገች እያለ ዴቪድ ምን ነው ስላት አይ አባቷ እየፈለገ ነው ምን ምናምን ብሎ በዛን ያለቀው ስቲ በጣም ከባድ ነው። የአዳይ አባት አዳይ ያለችበትም ቦታ ደርሷል። እንግዲህ ያው እኔ እንጃ እሱ እሷ አትፈልግም። በግድ ለማግባት እሷ አትፈልገው ሰው ነው እሱ የሚያጋባት ይመስለኛል። እንግዲህ አንዳንድ አንድ የድሮ ባህል አላ ለሀብት ብለው ለሀብታም ሰዎች ልጆች ልጆች የማይፈልጉበት ለማይፈልጉ ወንድ ማለት ነው ይድራሉ። እንግዲህ ታውቃላችሁ፣ እሷ ደግሞ ያንን አትፈልግም። ከእሱ ነው ሻሽታ ወደዚህ የመጣችው። እኔ እንጃ ግን ብቻ አላውቅም። እና በጣም የሚያጓጓ ፓርታ ላይ ነው ያለቀው። አብረን ነው ምናየው። እስቲ ያ ያደይ አባት ነው ወይስ ሌላ ሰው ነው ደግሞ? ያደይ አባት ከሆነ በኋላ አደኝ በግድ ይወስዳታል ወይ? እስቲ ምለውን እስቲ እናንተ እስቲ በኮመንትም አሳውቁ። ለያደይ አባት ከሆነ እንግዲህ ግድ ነው እና እንጃ። ወይ እነ ባርኮቴ ሊያስቀራ ምናምን ይችላሉ። እነ ዴቪድ ምናልባት ሊያስቀራ ይችላሉ። አላውቅም። ይሄንን የመስል ነበር። እስከቀጣዩ ድረስ እስከምንገናኝ ደህና ቆዩ። እወዳችኋለሁ። ባይ